ሳራ እንግዲህ ለቀድሞ ለሰላም ፍቅረኛ ስለ ሰላም መጥፎ ነገር ሰላም ሌላ ህይወት እንደጀመረች ከነገረችው በኋላ በጣም ይናደዳል። በዛን ሰዓት እንግዲህ አብዛኛው ሰዎች መጠጥን መደበቂያ እንደሚያደርጉት ሁሉ እሱም ሄዱ እንግዲህ ከሳራ ጋር ይጠጣሉ። ሳራ እንግዲህ ለራሷ ስለማመቻቸት ስለፈለገች ስለ ሰላም መጥፎ ነገር ትነግረዋለች። እሱም አብሮ ይጠጣሉ። ከሰከሩ በኋላ እንግዲህ አብረው ያድራሉ ማለት ነው። ሰላምም እንግዲህ ያው ቢኒያምን ስለምትወደው ስለምታፈቅረው ምንም ነገር መደበቅ አልቻለችም። ምክንያቱም ደብቀው ነበረ ግን ውስጧ እሺ ስላላላት ሄዳ ክፍሉ እዩኤልም ሳራ መጥተው ነበር ስትለው በጣም ይናደዳል። ቢኒያም ማለት ነው። ምክንያቱም እዩኤል ያው የቀድሞ ፍቅረኛዋ እንደሆነ ትነግረዋለች። ቆይ ታፈቅረዋለች እንዴ? ብሎ ይጠይቃታል። አላፈቅረውም ግን እወደዋለሁ ትለዋለች ማለት ነው። እኔ እንዴት ብዬ መናገር እንዳለብኝ ባላውቅም መደበቅ አልቻልኩም፣ ስለዚህ ሁለቱም መጥተው ነበር ስትለው አይደል፣ ብሎ እሱ በጣም ይናደዳል። ቆይ ተናደሃል? እንዲህ ብላ ስጠይቀው እንዴት አልናደድም? አሁን ውጭልኝ መተኛት እፈልጋለሁ ይላታል ማለት ነው። እሷም አይ ማውራት አለብን ብላ ከጎን ቁጭ ትላለች ማለት ነው። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ወድ የቻናሊ ተከታታዮች በሀገርም በውጭም በመላው ዓለም ያላችሁ እንዴት ናችሁ? ደና ናችሁ ወይ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። ሁላችሁም ሰላማችሁ ብዙ ይትረፍ ይበል። ሙስሊም እህት ወንድሞቼ ሰላም ብያለሁ፣ ሰላማችሁ ይብዛልኝ። ዛሬም እንደተለመደው እንግዲህ አዲስ ቪዲዮ ማየት ይቻላል ማለት ነው። በቅድሚያ ግን ለዚህ ቻናል አዲስ የምትመጡ ቤተሰብ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ሀሳብ አስተያየት ጻፉ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ቅድም መግቢያ ላይ የነገርኳችሁን እነግራችኋለሁ ማለት ነው። ወንድማማቾችን ያጋደለችው የቤት ሰራተኛ ተከታታይ ድራማ ክፍል አርባ ሶስት ተለቋል ማለት ነው። እንግዲህ ባለፈው ክፍል ላይ ሰላም እንግዲህ ልቢን ዋሽታው ነበረ። ምክንያቱም ያው ሳራን አይወዳትም እዩኤልም እሷን የእሷ ፍቅረኛ ስለነበረ ቢኒያም ደግሞ ሰላምን ስለሚያፈቅራት ማየትም ሆነ ከሱ ጋር እንድትገናኝ አይፈልግም። ነገር ግን እሷ እሱን ስለምትወደው ስለምታፈቅረው እሱ ፍቅሩን ባይገልጽላትም ባታቅም መደበቅ አልቻለችም። ቀጥታ መናገር አለብኝ ብላ ወደ ቢኒያም ክፍል ትሄዳለች። ቢኒያም ክፍል ሄዳ እንግዲህ ያለውን እውነቱን ትነግረዋለች። በጣም ይናደዳል። ያው መደበቅ አልችልም፣ ማሸት አልችልም። ቢንያምም ሳራም እዩኤልም መጥተው ነበር ብላ ለቢንያም ትነግረዋለች። ለም እንዴት እንዳወቀው ቤት ራሱ አላውቅም። ባለፈው ስንገናኝ ተከታትሎኝ አይቶ ነው መሰለኝ ብላ ስትነግረው ቢንያም አልተዋጠለትም አይደል። ቆይ ትወጂዋለሽ? እንዲህ ይላታል። ታፈቅረዋለሽ? እንዲህ ሲላት አይ አላፈቅረውም፣ ግን እንደ ማንኛውም ሰው እወደዋለሁ ታለች። እሺ በቃ አሁን ከክላስ የውጭልኝ ማረፍ እፈልጋለሁ ደክሞኛል ይላታል፣ ማለት ነው። ምክንያቱም በጣም ተናዷል። በእሱ መምጣት እሱ ነገሮች ተስተካክለው ለመቼ ፍቅሬን ገልጽ ጨላት ብሎ ሲቻኮል፣ ዳጊ እንግዲህ ጉድ ሰርቶታል። ይህን ጉድ ይህን ሚስጥር በፍጹም ሊያውቅ አልቻለም ማለት ነው። ከዛም እንግዲህ ሰላም መውጣት አልፈለገችም። አጠገቡ ትከሻሉ የልጥፍ በር ተደግፋ ማውራት እንዳለባት ብዙ ፈተናዎች እያለፈች እንደሆነ ለእኔ ሕይወት፣ ለእኔ ደስታ አልተሰጠኝም ብዙ ነገሯን፣ ስሜቷን፣ ልቧ እንደተሰበረ እያንዳንዱን ነገሮች ትነግረዋለች። እሱ ተናዶ ስለነበረ ግን በደንብ እየሰማት አልነበረም። ለእኔ ቆይ ደስታ አልተፈጠረም፣ እንዲህ አንዱን ፈተና ሳሸንፍ አንዱ ፈተና ይመጣብኛል ብሎ ስለዳጊ ያወራሉ። ስለ ዳጊ የምታውቂው ነገር ካለ ንገሪ። ዳጊ የፍቅር ጓደኛ የለውም እንዲ ትለዋለች። ኖሮትም አያውቅም እንዲኖረውም አይፈልግም ብሎ ወንድሙ ጨዋ እንደሆነ ይነግረዋል። ምናልባትስ ደብቆ ቢሆን ብላ ስትለው አንዳንድ ነገሮች በሀሳቡ ትዝ ይለዋል። የዛን የሰላም ጋር እየተደበቀ በሚሄድ ሰዓት ያው ሲያወራ የውሸት ነገር መቸስ ውሸት ስንናገር አፋችን ራሱ ይንተባተባልና፣ እና ያ ያን ነገር ከፖሊሱ ጋር ከጓደኛው ጋር ሆኖ እንዲህ ባልና ሚስት አልተው ላናስታርቅ እኮ ስታይ እኔም አላቃቸውም ብሎ ሲንተባተበት በቃ ተወው፣ ዋናው ነገር ሰላም መመለሱ ነው ይለዋል ማለት ነው። ያ ሲያስብ የደበቀ ነገር ሊኖር ይችላል ስትለው፣ ያ በሀሳቡ እየመጣበት ነበረ። ከዛ እሷም ቆይ እውነቱን ልንገረው እንዲህ። ብላት አስባለች፣ ሰላም ማለት ነው። አይ እውነቱን ከነገርኩት እሱ እንዳፈቅረኝ ካወቀ ቢኒ ይተወኛል ብላ ፈርታለች። ምክንያቱም ሰላም ቢኒን በጣም ነው የምታፈቅረው፣ በጣም ነው የምትወደው። እሱ እሱም ደግሞ ከሷ በላይ እንደሚወዳት ከሷ በላይ እንደሚያፈቅረት ያው እሷ አልተናገረም፣ ያው እሷ ስለተናገረች እንጂ እሱ ሊናገር ቀንና ሰዓትን አመቻችቶ ሲሄድ ነው እንግዲህ ዳጊ ራስ ወዳድ የሆነ ስግብግብ ነገር ስለሆነ አስቀድሙ የዘረገፈው። ስለዚህ እውነቱን ብናገር ቢኒያም ይሸሸኛል ብላ ፈራሽ ትፈርታለች። ያው እንዲቀራረቡ ሊያደርግ ይችላል። ምክንያቱም አንዳንድ ሰዎች ለሚወዱት ሰው የነዛን ሰው ደስታ ይፈልጋል። አንዳንድ ሰው ደግሞ በተቃራኒ የነዛን ሰው ውድቀት የነዛን ሰው መከፋት የነዛን ሰው ማልቀስ እንደሚመኘው ሁሉ እና ሰላም ስለምታፈቅረው እንድታጣው ስላልፈለገች መናገር አልፈለገችም ማለት ነው። ነገር ግን ያው አንዳንድ ነገሮችን ቢኒ አይኑን በደም ከገለጠ እየጠረጠረው ወይም ደግሞ በሀሳቡ ከሱ ጋር ያለው ብዙ ቀን ደብቆታል። ብዙ ቀን ስልክ ዘግቶች ቻርጀር ዘግቶ ቢኖ ሳይዘጋበት እያለ አውርቶታል ማለት ነው። ከዛ እንግዲህ ያው በሀሳቡ እየመጣበት እሱ የመሰለው ገንዘብ ስለሌለው፣ ግን ደግሞ ለሰላም ነግሯታል በተወሰነ ገንዘብም እሱ አለው፣ እንዲሁም ደግሞ መኪናዬን አስይዤ እበድርልሃለሁ ብዬው ነበረ ሲላት አይ በዚህ ዝርዝሩ አይደለም አታስብ፣ አትጨነቅ፣ በሌላ ዙሪያ ነው ስላለችው ጥርጣሬ ፈጥሮበታል። ግን ያም ሆኖ ይህ ዋናው ነገር የዩኤል ወደ እነሱ ቤት መምጣት በጣም አናዶታል ማለት ነው። እንግዲህ የውሳራ ሳራ ለዩኤል ስለ ሰላም መጥፎ ነገር ከነገረችው ለገንዘብ ብላ ሰብዕናዋንም ሳይቀር ትሸጣለች። ብሏል ቢኒ እንዲሁም በባሌም በቦሌም ብላ እንግዲህ እዩኤልን ከጠጣ ከሰከር በኋላ አብረው አድራለች ማለት ነው። ጋዛ ሲነቁ እንግዲህ አብረው ራሱን ሲያገኝ ያለው ሆቴል ነው ማለት ነው። በዛን ሰዓት በጣም ይነድዳል። ኦ ማይ ጋድ ምንድን ያደረግ ነው ምናምን እያለ ይቀበጣጥራል። እሷም እንግዲህ እንደወንድ ደረቷን ነፍታ፣ ምንድን ነው እንደ ሴት ያዙኝ ልቀቁኝ ማለት ስለዚህ፣ የደብግባት ምናምን የምትለውን ትተ አይንህን ገለጥ አድርግ። በዙሪያ ብዙ ሴቶች አሉ። በግድ አግባኝ እንድትለው እኮ ነው ነው። በኋላ የመጣ አይናወጣ ነው የሚባለው ከእነ ተረቱ። ከዛም በኋላ እንግዲህ እሱ በጣም ይናደዳል። ብር ክፍለሽ ይዘሽ ከፊት ጥርግ፣ ዞር ብልኝ ይላታል። ብር የለኝም የኢትዮጵያ እንዳይረገዝ ብር ስጠኝ፣ መድኃኒት መውሰድ አለብኝ ምናም ስትለው የኢትዮጵያ ብር የለኝም፣ ዶራን ነው ስትለው በጣም ነው ሰርፕራይዝ የሆነችው። ምክንያቱም እሷ ለብር ብላ የማታደርገው ነገር የለም፣ የማትቆፍረው ድኝ ስለሌለ፣ ከዛ ዶላር ስትላት ስቴዲየም ሄጄ መነዝረዋሉ። አይ ህገ ወጥ ሄደሻት መመንዘር የማይጠበቅብሽ እኔ የብር ችግር የለብኝም። ሰላምን እኔ በጣም ነው የምወዳት ስለሰላም ስለ የነገርሽ ሁሉ ነገር ውሸት ነው ማለት ነው ብሎ ቆጣታ ነው ማለት እሷም፣ አይ ውሸት እንኳን አይደለም፣ ስለዚህ ደምግባት የምትለውን ነገር ትተህ አይንህን ግለጥ ትላለች ደግማ ደጋግማ። እሱ በፍጹም ለምግባትማ አስፈላጊ ነው የእናቴ አጽም ይወቅሰኛል፣ ይላል በድጋሚ ማለት ነው። ከዛ እንግዲህ ሎላር ስትል አይኗ በጣም ይገለጥላል፣ ሰቅ ሰቅ እያለች እንግዲህ ያው ብሯን ይዛ አሁን ወደ ሰላም ጋር መሄድ አለብኝ ብሎ ወደ ሰላም ጋር ይሄዳል ማለት ነው። እንግዲህ እሱ ወደ ሰላም ጋር ሲሄድ፣ እሷም ደግሞ ሳራ እንዲሁ ነገሯን ለማቃጠር ወደ ቢኒጋታ ቢኒጋ ይገናኛሉ። ቢኒ እና እሷ እንግዲህ ሲያወሩ የሆ አንድ ቀን ተስማምቶ አያውቁም። ምክንያቱም ብዙ ነገር ስላደረገችው ብዙ ነገር ስለበደለችው ማለት ነው። በቅድሚያ ግን እሱ እሷን ለማግኘት እየሄደ ነበረ። ምክንያቱም ሰላም ስለቢኒያ ስለሳራ እና ስለእሱ ግንኙነት እያንዳንዱ ነገር ይነግራታል። በራሴ መንገድ አጣራዋለሁ አርግዣ ላለች የሰከርን ጊዜ ምናም ብሎ ያያን ሁሉ ይነግራታል። በፍጹም እንዳስወጣት እሱ ግን የመጀመሪያውን አላስታወሰም። ነገ ቢሆንም ግን ምንም ነገር አላደረጉም። እንደዛ ከሆነ እርግዝናው ውሸት ነው የሚሆኑ አይ በቃ ምንድን ነው ያለች ሁሉ ነገር ንገር የሚላት አይኔ በራሴ መንገድ አጣራለሁ ትለዋለች ሰላም። ከዛ እንግዲህ ወደ ሳራ ይሄዳል ቢኒ ከዛ ይገናኛሉ። ለሰላም ምንድን ነው ያልሻት ብሎ ይጠይቃታል። ምን ብያታለሁ ብላት ትጠይቀዋለች። እሱም እያንዳንዱን ነገር ይነግራታል። ከዚህ በኋላ ከሰላም ራቂ፣ ሰላም አንዳች ነገር አደርጋለሁ ብቲ የዛኒ አለቅሽም ብሎ ይነግራታል ማለት ነው። በዛን ሰዓት እሷ ይሄኔ ከዩኤል ጋር አለሟን እየቀጨች ነው። አንተ እዚህ ሰላም ሰላም ትላለህ፣ እሷ የራሷን ሕይወት እየኖረች ነው ብላ በጣም ታናድደዋለች። ምክንያቱም ማንኛውም ሰው በሚወዱበት ሰው ሲመጣበት እንደሚቀና እንደሚናደድ እንደሚናገሩ ሁሉ እንደዛ ብላ እንግዲህ ካጠገቧ እንዲሄድ ካደረገች በኋላ ይች መቀስ አንድ ነገር እንዳትናገሪ ብያት ትናገራለች፣ ቆይ ይሰራላታል አለቃትም ብላ እየዛተች እንግዲህ ወደዛው ትሄዳለች። ቢኒም እንግዲህ ወደ ቤት ይመለሳል። ምክንያቱም እሱ ያው በነገር ስንት ስላለችው እዩኤል እንግዲህ ያው ስልክ አላነሳም ስላለችው ሰላም ወደዛ ቤቱን ስላዩ ቀጥታ ወደ ቤት ነበር የሄደው። እሷም ሳራም እየዛተች ነበር የሄደችው ሰላም እሷ ጋር ደውላ ያለውን ነገር ልታጣራል ጠይቃት እንግዲህ ተነጋግረው ተደዋውለ ተቃጥሮ ነበር ከሳራ ጋር ወደዛ ምሄድን የፈለገችው። ነገር ግን ቢኒያም ቀድሞ ነግሯታል ሁሉን ነገር እሷን መጠየቅ አይጠበቅባትም ነበረ። ምክንያቱም እሷ ለገንዘብ ስትል ስብ እናዋንም ቢሆን ትሸጣለች፣ ለገንዘብ ስትል ብዙ ነገር ታደርጋለች። ከዚህ በፊት የቤተሰቦችን ሀብት ንብረት የራሴ ብቻ አድርጌ ተጋብተን እንድንኖር እንድንፈልግ ወንድሜ ዳጊስ ሳይቀር እንድገለው ነግራኛለች። ከእሱ ጋር ብዙ ቀን አጣልታናለች እና እሷ አተመኛት ብሏት ነበረ። ነገር ግን ያው ብዙ ነገር ስላለቻት ቤት በነበረች ሰዓት ቤት ስትመጣ ተንኮል ነበር ስሸርቤ የነበረው ብሎ ያ የነግራታል አስጠንቅቆ እሷ ግን አላመነችም። ያለውን ነገር ልታጣራ ስትሄድ ለባብሳ እንግዲህ እበርጓ ስደርስ እዩኤል ይመጣል። በዛን ሰዓት በጣም ትደነግጣለች። ለምን መጣ እንዳትመጣ ብያል ነበር። እንዲህ ትለዋለች ስልክ አላነሳልሽም፣ ናፈቅሽም ይላት ማለት ነው። ከዛ በጣም ትናደዳለች። እሺ አሁን ከዚህ ሄድ፣ መገናኘት ካለብን ውጭ እንገናኛለን እያለችው እየተጨቃጨቁ ወይም እያወሩ ቢንያም እንግዲህ እንደተለመደው ይመጣል። ሲያቸው እነሱ እጇን ያዝ አድርጓል። ቢንያም በዚያን ሰዓት በጣም ይናደዳል። ከዛ ሰላም በጣም ትደነግጣለች። ቢንያምን ስታይ ቢኒ ምናምን ብላ እየተንቀጠቀጠች ታየዋለች። ምክንያቱም ሳራ የፈለገችው እነሱን ማበጣበጥና ፍቅሩን እንዳይገልጽላት ስለምትፈልግ ለዛ ለዛ እንግዲህ ቢንያም ጥርጣሬ ውስጥ እንዲገባ አድርገዋለች ማለት ነው። መቼም ተንኮለኛ ለጊዜው ሁሌ አንድ ስቴፕ ቀደም ይላል። ወደ ቤተሰቦቼ ቀጣዩን ክፍል በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። የዛሬው ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።